ኤፍራታ ለአንድና ለመጨረሻ ጊዜ ለናታን ክብሯን አሳልፋ ሰጠችው። ከሰጠችውም በኋላ ግን በጣም ያልጠበቀችው ነገር ተከሰተ። ምክንያቱም ያፌት ክብሯን አሳልፎ ያረከሳት መስሏት ነበረ። እንዴት ይሄ ሊሆን ይችላል? ፈጣሪ ሆይ ይሄ ያንተ ተአምር ነው እንጂ እንዴት ሊሆን ቻለ? ከአንድም ሁለት ጊዜ ተደፍሬ ያለው እንዴት ከነ ክብሬ ሆንኩኝ? እያለችም ስትል ነበር። በጣም አስገራሚ ነው። እና ናታን ደግሞ የሚያሳዝነው ነገር ከእሷ ጋር ያደረገውን ነገር አያስታውስም በጣም ሰክሮ ስለነበረ ከእሷ ጋር ያደረው፣ ጥንብዝ ብሎ ሰክሮ ስለነበረ። ኤፍዬም ለአንድና ለመጨረሻውን ለምትወደው ሰው አሳልፋ ክብሯን በመስጠቷ በጣም ደስተኛ ናት። ምክንያቱም ለዛ ለማይረባ ያፌት አሳልፋ ክብሯን መስጠት ስላልፈለገች ለናታን ሰጥተዋለች ማለት ነው። ይሄ ደግሞ በጣም ደስ ይላል። ምናልባችሁም ኤፍዬ ልታደርግስ ትችላለች ማለት ነው። ሰላም ሰላም! ውድና የተከበራችሁ የቻናል የቤተሰቦች እንዴት ናችሁ? ደህና ናቸው። ሁሉም ሰላም ነው። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰቡ ሁኑ። ዛሬ ሐረግ ድራማ ክፍል ስልሳ አራትን ይዘን መጥተናል። ቪዲዮን እስከ መጨረሻው ድረስ በመከታተል ሀሳብ አስተያየታችሁን ኮሜንት ላይ ጻፉልኝ። አመሰግናለሁ። በባለፈው ክፍል እንግዲህ በስልሳ ሶስት ላይ ኤፍራታ ህይወትን በጥያቄ ስታፋጥጣት ነበር። ምን ፈልገሽ ነው? አለቃሽ ነው አይደል? የላከሽ አንቺ የያፌት ሰው ነሽ አይደል? ያለሽ በጥያቄ ስታፋጥጣት፣ ህይወትም ደግሞ የያፌት ሰው እንዳልሆነች እና እንደውም በተገላባጩ እሷ ፖሊስ እንደሆነች ነገረቻት። የእንስሳ ማማመን ከብዷት ነበር፣ ምክንያቱም እንዴት ህይወት ምንም አይነት ጥርጣሬ ጠርጥሮ ያውቅም ነበር። ድንገት ፖሊስነቷን ስትነግራት በጣም ነበር የደነገጠችው። እንዴት ነው አንቺ የቪዛ ጓደኛ አይደለሽም እንዴ? መርማሪ ፖሊስስ ከሆንሽ ደግሞ እንዴት ነው የቪዛ ጓደኛ ይሆንሽ ስትላት ህይወትም ደግሞ አንቺ ከኢንስፔክተር ጋር ስራ ከጀመርሽ ወዲህ በዙሪያሽ ብዙ ፖሊሶች ክትትል እያደረጉብሽ ነው፣ እና ከነዛ ፖሊሶች ውስጥ አንዷ እኔ ነኝ። ቤዛን የቀረብኳት ደግሞ ያው ከድሮ ጓደኛ ስለሆነች እሷ እንድታምናኝ ብዬ ነው የቀረብኩሽ። ስለዚህ አንቺን ልጎዳ ሳይሆን አንቺን ለመጠበቅ የመጣሁ ነኝ ብላ ነገረቻት። ኤፍራታም ደግሞ የስማችሁን ነገር ማመን ከብዷት ነበር። እንዴት ሊሆን ይችላል ደግሞ ሲጀመር አንቺ የቤዛ ጓደኛ ከሆንሽ እና መርማሪ ፖሊስ ከሆንሽ ደግሞ አትርሽ ናታንም እኮ መድኃኒት ያስነካሹ ከቤዛ ጋር አንቺ ነሽ አለቻት። አዎ አውቃለሁ ትልቁን ወንጀለኛ ለማያዝ ትንሿን መስዋዕትነት መክፈል ግድላል ብላ አለቻት። ለዛም ነው ቤዛ እንድታምነ ብዬ ነው ናታን ላይ ይሄን ነገር ያደረግኩት። ይሄን ነገር ደግሞ ሳደርግ ምንም ነገር እንደማይጎዳው ስለማቅ ነው። በመጀመሪያ እራስ ላይ ከሞከሩ በኋላ ነው ትላታለች። ማለት ነው እንግዲህ ኤፍየም ደግሞ ብታምናትም ነገር ግን የውስጧን አሁን ስለምጠይቃ ጥያቄ ብትመልስላትም የናታን ሕይወት አደጋ ላይ እንደሚሆን እና ናታን እንደሚያስሩ ስለምታከሱ ሀገር ምንም ነገር ማውራት አልፈለገችም። እንደውም ውጭልኝ ውጭልኝ ብላ ከክፍሉ ልታስወጣት ትሞክራለች ማለት ነው። ሕይወትም ደግሞ ያለውን ነገር ልታጣራት ትሞክራለች። ኤፉ የገለጽ ነግራት አልቻለችም። ምክንያቱም ምን አድርጎች ነው ያፌት ምን አድርጎች ነው በምንስ ምክንያት አስፈራርቶች ነው ሊያገባሽ የወሰነው በምን ምክንያት ነው? ድንገት እሱ ልታገብ የተነሳሽው በምን ምክንያት ነው? ንገሪኝ። በናታን አስፈራርቶች ነው እናታን ላይ ብሎች ነው? በናታን አስፈራርቶች ከሆነ ንገሪኝ፣ ለእናታን ጥበቃ እናዘጋጃለን ትላታለች። የም ደግሞ በቃ ምንም ማውራት አልፈልግም ውጭ ላይ ብላ ጎት ታወጣቻት ማለት ነው። ህይወትም ተወርዳለች። ከወረደችም በኋላ ገነት ቤት ገብተሽ ነው እያለችም፣ ድምጽ ጮባት ነበረ። እንዲሁም ደግሞ ለጺ ይቺ ልጅ መጥፎ ልጅ ናት ምንም ሳታደርግሽ በሰላም መለሰችሽ እያለች ያስጠይቃት ነበር። ምክንያቱም ባለፈው ከቤዛ ጋር ሄዳ ስለነበረ ጽቅ ህይወት ጋር ማለት ነው። ገነት እንግዲህ የሰው ልጅ ከጀርባው ያለውን ነገር ዝም ብዬ ፊቱን አይቼ ማጥናትና ማወቅ እችላለሁ ስትል ነበረ። ጽም ደግሞ እና ገን፣ ይሄን ካወቅሽ እንዴት የፍራታን ማንነት አላወቅሽም? በቃ አንቺንም ሸውዳሻለች ማለት ነው እያለችም አለቻት። ከዛም በኋላ ህይወት አይ የፍራታ ላይ ናት ምንም አላደረኳትም፣ እክፍላናት ያለችው እስኪ ሰላም እኮ ልበላ ሁለት ብዬ ነው የመጣው። ስለዚህ በቃ ደህና ዋሉ ብላቸው ህይወትታቸው ሄደች። ከዛም በኋላ ቀጥ ብላ ያፌት ጋር ነበር የደወለችው። ያፌት ጋር ደውላ የእኔ ውድ ምን ነው ጠፋህ? በሰላም ነው ስትለው ማንሽ አንቺ ሲላት እኔማ ህይወት ነኝ የቤዛ ጓደኛ፣ ምን ነው በሰላም ነው የጠፋኸው? አለችው። ያፌትም ደግሞ ምን ነው ጠፋሽ? ጠፋህ የምንባባልበት እኮ ነገር የለንም እኔና አንቺ። ቆይ ደግሞ ምን አስበሽ ነው ሲጀመር? በዚህ ሁኔታ አታናግሪ። ምንድን ነው የፈለግሽው ከኔ አላት። ህይወትም ደግሞ እንዴት እኔ እኮ በጣም ነው የምወድህ ያፌት፣ እኔ እኮ ነኝ እኔ ህይወት የቪዛ ጓደኛ። እንዴት እንደስ ትለኛለህ? ባለፈው እኮ ማይሆን ተስፋ ሰታ ነበረ። እኔ ደግሞ በጣም ወድቻለሁ አፍቅር ያለሁ እንድ ዝድታናግረኝማ አይገባም። እኔ ደግሞ እንደሌሎች ሴቶች አይደለሁም ከሌሎች በጣም እንለያለሁኝ። እና እኔ እያንተ ነኝ ምናምን እንድትርቀኝ አልፈለገም እያለች እንዳምናት ስታደርግ ነበረ ያፌት ግን እንደማይፈልጋት እና እንኳን አይደለም እሷን ሚስቱ ላይ ያረቃርቶ መኪና ውስጥ ገብቷ መኪናም ውስጥ አስገብቶ ስላናገራት ክብር እንዲሰማትና የሆንሽ ዱቄታን ብሎ ስሚ፣ ደግሞ እሁድ ላገባ ነው። የማገባውን ሰው ብታቂ ደግሞ ሰርፕራይዝ ትሆኛለሽ። ስለዚህ ሰርጌ ማዋል ትቻለሽ እንጂ እኔናንች ሌላ ነገር የሚያገናኝን ነገር የለም ብሎ ስልኩን ዘጋባት። ይገርማል። ያፌት አሁን ህይወትን አይፈልግም። በሆነ ነገር ሊጠቀምባት ፈልጎ ነበር። አሁን ግን እሷን ሰርዟታል። አሁን ትኩረቱ ኤፍራታ ላይ ብቻ ሆኗል። ኤፍራታን በጣም ያፈቅራታል። ቢያፈቅራትም ግን ደግሞ ይህን ሁሉ ነገር የሚያደርገው ናታንን ለመጉዳት ብቻ ነው። በዚህ ልክ ናታን ላይ ያለው ጥላቻ በጣም ከባድ ነው። የእውነት ናታን በጣም ልቡ ተሰብሮ ከአቅሞ በላይ የጠጣ ነበረ ቢንያም ጋር ሂዶ መጠጥ ቤት። እንዴት እኔን አልፈልግህም ማለችኝ? በእኔ ላይ ሌላ አፍቅራለች ግን እኮ አይኗ ላይ ጥላቻ እንደ ዛሬው አይቼባት አላውቅም እያለም ነበር። ቢንያምም እየቀለደችብህ ሊሆን ይችላል፣ ፕራንክ ልታደረግህም ሊሆን ይችላል እያለ ሊያስረዳው ቢሞክርም ናታን ግን እኔ አይደለም ለመጀመሪያ ጊዜ አይኗ ላይ ጥላቻ አየሁባት። የኔጨርቃ ጨርቅ እንደዚህ አናግራኝ አታውቅም። አንድ በቷን እንኳ ባላም ነው፣ አይኗ ግን ጥላቻን ነበር የሚያሳየኝ። ስለዚህ እኔን ጠልታኛለች፣ ሌላ ወንድ አፍቅራለች እያለም በጣም ሲጠጣ ነበረ። እንዲሁም ደግሞ ከዚህ በፊት አንለያይም እያሉ እንዲሁም ደግሞ በራቸው ድረስ እየሸኛቸው አባዬ እንዳይህ ቤዛ እንዳታይህ ቢያዩ ምን እንደሚያደርጉ ታውቃለህ፣ እያለች ስትለው እንዲሁም ደግሞ ናታንም ደግሞ እናታ ደ ይዩኛም ችግር አለው እኔ ቤዛን ሳይሆን አንቺን እንደማፈቅር ያውቁሌ ነበር፣ በዛውም እያለ ያወሩበትን እያስታወሰ በጣም እየጠጣ ነበረ። ህይወት እንግዲህ ያፌት ስላላቅረባት በጣም ተናዳለች። ምክንያቱም እሱን ቀርባ መረጃ ለማግኘት እና ያፌትን በቁጥጥር ስር ለማዋል ነበር ፍላጎቷ። ነገር ግን ያሰበችው ነገር እንደጠበቀችው አልነበረም። ያፌት ሊያቅርባት አልፈለገም። ከዚም በኋላ መንገድ ላይ ቁማ ስትሳደብ ይሄ ተረገመ እንዴት ነው እኔ እንደዚህ ሊያናግረኝ የሚችለው? እያለ ስታወራ ሎሌት መጣ። እንዴ ህይወት ምን ነሽ ነው ብቻሽን እዚህ የምታወሪው? አለቻት እንዴ ሉሌት፣ እየመጣሽ እንዴ? እኔ እኮ ብቻዬን አልነበረ መማራው ስልክ እያወራው ነበር፣ አለቻት። መቼም እንደዚህ የሚያናገርሽ ፍቅረኛሽ ነው አደለ? ቆይ ምን አድርጎሽ ነው? አልፈልግሽም አለሽ? አይንሽ እንዳላየዋለሽ ቆይ እነዚህ ወንዶች ምንድን ነው የሚፈልጉት? እሱ ሲሄድብሽ መሄድ ትቻለሽ፣ እሱ ሲመጣ መምጣት ትቻለሽ፣ እሱ ሲታምን መታመን፣ እሱ ያደረገውን ነገር ሁሉ ማድረግ ትቻለች። ዝም በይ ሕይወትዬ እያለች ልታረጋጋት ትሞክራለች። ሕይወት ግን አውቃ እያለቀሰች ነበር ያወራቻት። እርዳታሽን እፈልጋለሁ ሉሊትዬ፣ እንድትረጅኝ እፈልጋለሁ። አውቃለሁ ለዚህ ነገር መፍትሄ የምሰጭኛች ነሽ። እኔ እኮ እሱን በጣም የማፈቅረው በጣም ነው የምወደው፣ ያለሱ መኖር አልችልም ትላታለች፣ ለሉሊት ማለት ነው ሎሌትም ደግሞ ቆይ ሰው የሆነው አውቋለሁ፣ እንደ እንዲ እሺ የምችለውን አረዳሻለሁ። ቆይ ለምን በናታ ላይ እንዳረጋችሁት መድኃኒት መስተፋቅር ምናምን ነገር አናደርግበትም አለቻት። አይ እንደሱም እንዳይሆነ ሴትዮዋ እኮ ሙታለች፣ አሁን መድኃኒቱ አይሰራም፣ ሴትዮዋ ሙታለች አለቻት። ሎሌትም ደግሞ ህፃ ልጅ ልበላት ውስጥ ለሰው አላቅም። ቆይ እንዴት በስሳ ያለች? አሁን እኮ እንዴት አይነት ስራ መሰለሽ አመለጣት። ይሄ ባትሞት ኑሮ ይሄን ስራ ትሰራ ነበረ። እንዴት ቸኩላ ትሄዳለች ለዚህ እስከዚህ ቀን እንኳን ለምን አልቆየችም? እያለች እንግዲህ ስትናገር ነበረ። እሱማ እውነትሽን ነው፣ እስካሁን ቆይታ ቢሆን ኖሮ ይህን ያህል ስራ ታገኝ ነበረ አለቻት። ህይወትም ሌሊትም አዎ ብዙ ስራ አመጣላት ነበር፣ በእኔም በኩል እኮ ብዙ ስራ አመጣላት ነበር፣ ወደ እሷ ብዙ ሰዎች አመጣላት ነበር። ምን አስቸኮላት? ቀስ ብላ መሄድ ትችላል ነበር፣ እንደ እያለች በሞተችም ሴትዮ ሙድ ስትይዝባት ነበረ። ይገርማል እንግዲህ ናታንና ቢንያም እየጠጡ ናታን በጣም ሰክሮ ነበር። ቢንያም ሊያረጋጋው ቢሞክርም ሊረጋጋለት ግን አልቻለም። ምን አስባ ነው ጨረቃዬ እንደዚ ያለችኝ እያለ በጣም ልቦ ተሰብሮ እየጠጣ ነበረ። ያፌት መጣና፣ እንዴ እየጠጣ ነው እንዴት ገና ካሁኑ? ገና እኮ ወደፊት ብዙ የሚያስጠጣ ነገር አለ። ምነው ገና ካሁኑ ጀመርከው? አለ። ከዛም በኋላ አንተ ደግሞ እዚህ ምን ልሰራ መጣ? አለው ናታን። አይ እኔም የዚህ ቤት ደንበኛ ስለሆንኩኝ ሁሌም ምዝ ስለምመጣ ድንገት ሳያችው ገርሞይ ነው ግን እኮ ወደፊት የሚያስጠጣ ነገር ብዙ ነገር ነበረ አለው ቢንያም ተነሳና እባክህ ያፌት ከዚህ ጥፋ ከዚህ ቤት ውጣ አለው ናታንም ቆይ አንተ ምንድን ነው የምትፈልገው ከኔ ለምን አተወንም ብሎ ሲጮህበት ሊመታው ሲነሳ ቢንያምም ያፌት አትሰማም እንዴ በቃ ከዚህ ውጣ ብሎ ገፍትሮ አስወጣው ያፌትም ወጣና መኪና ውስጥ ሆኖ የኔ ንግስት አሁን በደንብ አርገ ስራሽን እየሰራሽ ነው በዚህ በፍጥነት ውሳኔሽን በመወሰንሽ በጣም ደስ ብሎኛል። እንዲህ ነው፣ ገና ካሁን እኮ እየጠጣና እየሰከረ ራሱን እየጎዳ ይገኛል። ገና ጨጓራውን ይልጣል እያለም ጥላቻውን ሲዘት ነበረ። ይገርማል። ኤፉ የገነ በጣም አዝና ነበረ ቤት ውስጥ ምክንያቱም ናታን በሷ ምክንያት እንደዚህ በመሆኑ ብትከፋም፣ ነገር ግን እሱን ለማዳን ነው ይህን ሁሉ ነገር ይህን ሁሉ ዋጋ እየከፈለቻለችው ለናታን ብላ ነው። ነገር ግን እስካሁን ድረስ ያወቅና የተረዳት ሰው የለም። ከዛም በኋላ ቢኒ እንደምንም ብሎ ናታንን ወደ ቤት እየተወለጋገደ በጣም ስለሰከረ እቤት ውስጥ ይዞት ይሄዳል ከዛም በኋላ በር ላይ በጣም ከልክ እየበለጠ ሲያንኳኩ ገነት እንዲሁም ጽ ሉሊቱ ነው መጡና ሎሊት ቆይ የምን ስርአት አጥነት ነው ቤቱ ባለቤት የሌለው መሰላችሁ እንዴ ለነገሩ ባለቤት የለውም ማንም እየመጣ እየፈነጨበት አይደል እንዴ ቆይ ቀስ ብለህ አትቆረቁርም እንዴ አለችው ደግሞ ምንነነው እንደዚህ ሆንከው ስትለው አይ ትንሽ እኮ ጠጣንና ሞቅ አለው። በቃ አሁን እንግባ ሲል ወደ ላይ ቀጥ ብሎ ሲያይ ኤፍራታ በመስኮቱ ላይ ነበረች። በረንዳ ላይ መስኮቱን ክፍት አድርጋ ስታይ ናታን ነበር በጣም ሰክሮ። የእኔ ጨረቃ ያለየሽ መሰለሽ እንዴ? ደግሞ እየዋሸሽኝ እንደሆነ አውቀዋለሁኝ ደርሼበታለሁ የማለቅ እንዳይመስልሽ እየዋሸሽኝ እንደሆነ ደርሸበታለሁ አላት። እሷም ደግሞ ፊቱ ላይ መጋረጃውን ዝግታ ያረገችበት እንደዛም በማረጓ ጽና እንዲሁም ደግሞ ሎሌት በጣም እየተቆጡ ነበር። እንዴት ናታን ላይ የተዘጋበታለች? ቆይ ተጣልታችኋል እንዴ? አለች ገኒም። እንግዲህ ኤፍራታ ገነትንም ስታፋጥጻት ነበረ ገኒ ህይወት እንደመጣች ለእሱ አስባ ቆይ ምን አደረገችሽ እያለ የስጠይቃት ቋንች ለምንድን ነው ከሰዎቹ በበለጠ ለእኔ እንደዚህ የምትጨነቅልኝ ምንድን ነው ሚስጥሩ ለምንድን እንደዚህ የምታስብልኝ አለቻት ያው ስለምወድሽ ነው ያው ብቸኛ ስለሆንሽ እና ምስኪን ስለሆንሽ ለዛ ነው ማዝንልሽ እኔ እንደ ልጄ ነው ማየሽ አለቻት ኧረ እባክሽ ተይ እንጂ ደሞም እኮ ምንም የሰራተኛ ወዝ የለሽም ያኔ መሰል የተንጣለለ ቤት እያለሽ ልጅሽን ያለ ቤተሰብ ጥለሽ መተሽ እኔ ጋዝ የምትኖሩ ምንድን ነው ሚስጥሩ ተናገሪ አለቻት ገነትም ደግሞ በጣም ደነገጠች አሁን ላይ በጣም ፈርታለች ገነት ሚስጥሩን ያወቀችባት መስሏት በጣም ፈርታ ነበር እንዲህ ስትላት የምትናገረው አታ አይ አይ እኔ እኮ ስለምወድሽ ነው ብቸኛ ስለሆንሽ ሁሉም በዋህነትሽ ገብቶ እየጎዱ ስለሆኑ ልጠብቅሽ እኮ እየፈለኩኝ ነው ሌላ ምንም ነገር አስቤ አይደለም ደግሞ የሰራተኛ ወዝ ምንድን ነው አለቻት ገነትም። እንደዛ ስትላት ኤፍራታ ምን ማለት ነው? እኔ እውነት የተናገርኩት ምን ነሽ ነው? ለምንድን ነው ከሁሉም አስበልጠሽ ለእኔ እንደዚህ የምታስብልኝ ነው? ወይስ ደግሞ እዚህ ቤት የመጣሽበት ሌላ ተልኳለሽ? ምንሽም እኮ ሰራተኛ አይመስልም፣ አለቻት ገነትም በተናገረቻት ነገር በጣም ስለደነገጠች እና ስለፈራች እኔ በዚህ ልክ ትናገረኛለች ብዬ አልገመትኩም ነበረ። ቆይኔ ምን አጠፋሁ ላንቺ ከማሰብ ውጭ ብላ ወደ ውጭ ትታት ወጣ፣ የተቆጥታ እንግዲህ። ኤፍራታም ቆይኔ ምን አደረግኩኝ እውነቱን መናገሬ እንደዚያ ያስቆጣል እንዴ አለች። ከዛም በኋላ እላይ ብቻዋን ነበረች። ቢንያም ናታንን ወደ ክፍሉ ሊያስገባ ቢሞክርም ናታን ግን ክፍሌ መሄድ አልፈልግም ከኤፍራታ ክፍል ነው መሄድ የምፈልገው ብሎ ኤፍራታ ክፍል ይዞት ይሄዳል። ከዛም በኋላ ኤፉዬ ስታየው ልባ ስላልቻለለያት ቆይ እዛ አስቀምጠው፣ እኔ ሲረጋጋ በኋላ ወደ ክፍል ወስደዋለሁኝ፣ አሁን አንተ ሂድ አለችው። ከዛም በኋላ ናታን ከኤፍራታ ክፍል ተኛ። በጣም ስለሰከረ ሰከረ የሚያውቀው ነገር የለም። ለአንዴና ለመጨረሻ ጊዜ ኤፍዬ ክብሯን አሳልፋ ለናታን ሰጠችው። ነገር ግን እያልጠበቀችው ነገር ተከሰተ። ምክንያቱም እሷ ራሷን የምታውቀው ያፌት በወንዶች እንዳስደፈራት እና ራሷን እንዳረከሳት ከአንድም ሁለት ጊዜ እንደተጫወቱባት ነበር የምታውቀው። ነገር ግን ዛሬ ላይ ከነሙሉ ክብሯ ራሷን ስታገኘው በጣም ተደንቃ ነበረ። ከተኛችበት ተነሳች እና ወደ መታጠቢያ ክፍል ገብታ ራሷን ቆይ፣ እንዴት እንደዚህ ሊሆን ቻለ? ከአንድም ሁለት ጊዜ እኮ ተደፍሬያለሁ ቆይ ዛኔ መድኃኒት ሰጥተውኝ አደንዝዘውኝ ምንድን ነው ያደረጉኝ? ምንድን ነው ያደረጉኝ? ይሄማ የፈጣሪ ተአምር ነው የሚሆነው፣ ይሄ የእግዚአብሔር ተአምር ነው የሚሆነው እያለችም በራሷ ተገረመች። እግዚአብሔር ሆይ ተመስገን፣ ከዛ ሁሉ ሰው እኔን ስለጠበቀኝ በጣም አመሰግናለሁኝ፣ ተመስገን እያለችም ፈጣሪዋን አመሰገነች። ከዛም በኋላ ናታን ከእንቅልፉ ሲነሳ ራሱን ኤፍራታ ክፍል አገኘ። ልብሱን አውልቆ ራቁቱን ነበር። ቆይ እንዴት እንደዚህ ሊሆን ቻለ? እንዴት እዚህ መጣሁኝ? ወይኔ ጉዴ፣ ማታ ሰክሬ ብዙ ነገር ቀባጥሬ ይሆን? እዚህ ምን እየሰራው ነው? እያለ ኤፍዬ ልብሷን አለባብሳ ተጣጥባ መጣችና ተነሳህ እንዴ? ማታ እኮ ሰክራ ስለነበረ ስካር እስከሚለቅ ድረስ እዚህ እንድተኛ በፍቅድልህም አንተ ክፍልህ መሄድ አትፈልግም። እኔ ጋር መተኛት ነበር የፈለግከው። በዛን አጋጣሚ ደግሞ እኔ በጣም ስለሰከርክ ተውኩ። ከዛም እኔ ደግሞ ሶፋ ላይ ነበር ያደርኩኝ። ለዛ ነው እንጂ ምንም አልተፈጠረም። አታስታውስም እንዴ አለችው። እሱም ደግሞ ምንም እንደማያስታውስና ለምን አብረሽኛ አልተኛሽም? አስቸግረሽ ነበረ፣ ለዛ ነው የሄድሽው አላት። ኤፍራታም ደግሞ አይ ለዛ ሳይሆን ያው ህም ሰው ሰው አለ አይደለ፣ ለሱ ልታመንለት ብዬ ነው። ደግሞ እኔናንተ ካሁን በኋላ አብረን መተኛቱ አስፈላጊ መስሎ ስላልታየ ነው አለችው። ናታንም ደግሞ ይሄን ያክል ይሄን ያክል ታስቢለታለች ማለት ነው። ማነው እንደዚህ የእኔን ጨረቃ በእኔ ላይ አስጨክኖ ልባን የወሰደብኝ? እስኪ ንገሬኝ አላት። ኤፍዬም ደግሞ ልንገረውና እስከ እንደኛው እንዲጠላይ ላድርግ እንዴ? እንዲቆርጥለት ላድርግ እንዴ? ልንገረው እንዴ? እያለች ሐረግ ድራማ ክፍል ስልሳ አራት በዚህ ተቋረጠ። ይገርማል እንግዲህ ኤፍዬ ምንም ነገር እንኳ ቢፈጠርም ክብሯን አሳልፋ ለናታን ስለሰጠችው በጣም ደስ ይላል። ምክንያቱም እስከ ዛሬ ድረስ አፍቅራው ብዙ ዋጋ ክፍላለት። ይህን ሁሉ ነገር ተጉዘው ካሳለፉ በኋላ ክብሯን ማሳልፋ ለዛ ለያፌት ብሰጠው በጣም ያስጠላ ነበር። ይሄ አጋጣሚ ደግሞ ለነሱ ጥሩ ነው የሚሆነው። ምናልባችም ልታረግዝ ትችላለች አይታወቅም። ናታን ግን የተፈጠረውን ነገር አያውቅም። ውድና የተከበራችሁ የቻናል ቤተሰቦች እስካሁን አብራችሁ ስለቆያችሁ ከልብ እናመሰግናለን ነው። በቀጣይ ክፍል እስከምንገናኝ ድረስ ሰላም ሁኑልኝ። መልካም ጊዜ ተመኘሁላችሁ።